በኦሮሚያ ክልል ለዘንድሮው የክረምት አረንጓዴ አሻራ መርሃ ግብር ሰፊ ዝግጅት ተደርጓል። በክልሉ ለሚደረገው የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ቦታ የመለየት ስራም ተሰርቷል። በዘንድሮ ዓመትም የደን ሽፋንን ለመጨመር እንዲሁም ለምግብነትና ለመኖ የሚውል ችግኝ ብዛትም በብዛት መዘጋጀቱም ተነስቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሱን እዚህ ስቱዲያችን የግብርና ቢሮ በኦሮሚያ ክልል የግብርና ቢሮ የደን ልማትና ክብካቤ ዳይሬክተር የሆኑት አቶ ከተማ አብዲሳ እዚህ ስቱዲዮ ነው የሚገኙት ከእሳቸው ጋር አጠር ያለ ቆይታ አደርጋሉ። እንኳን ደህና መጡ። እንኳን ሰላም ቆያችሁ። ይመስገን እንግዲህ ቀደም ብለን ስናነሳም ነበር ሰፊ ዝግጅቶች እየተደረጉ እንደነበር እያነሳ ነበር ና እንደው የቅድመ ዝግጅት ስራውን ከማንሳት እንጀምር ና በዘንድሮ የአረንጓዴ አሻራ መርሃ ግብር እንደ ክልል ምን ያህል ዝግጅት ተደርጓል የሚለውን የመጀመሪያ ጥያቄያችን እናድርገው። እንግዲህ የአረንጓዴ አሻራ መርሃ ግብር ከተጀመረ ስድስት አመት ሆኖታል። ዛንድሮ ሰባተኛ አመቱን ይዞታል። ከዚህ በባለፈው ከስድስት አመት ተሞክሮዎችን አግኝተናል። እንደገና ደግሞ ጉድለቶችንም ለይተን በየጊዜ ስንቀርፍ ቆይተናል። ዛንድሮ ዝግጅትን በተመለከተ እንግዲህ በመጀመሪያ አመት ላይ ከተፋሰስ ስራዎች ጋር በማቀናጃት ስራውን በጋራ የሚሰራ ስለሆነ የአቅም ግንባታን ስራዎችን ሰርተናል። በየደረጃ ያሉት የተፈጥሮ ሀብት ባለሙያዎች በተለይ የስኪል ጋፕ መሙላት በሚያስችል ሁኔታ ስልጠናዎችን ሰጥተናል። ባለሙያ ብቻም ሳይሆን ስራውን የሚፈጽመው አርሶ አደሩ ራሱ በዚህ ዙሪያ ላይ በቂ ግንዛቤ እንዲያገኝ ተደርጎ ከተፋሰስ ልማቶች ጋር ከአፈርና ውሃ ጥበቃ ስራዎች ጋር በማያያዝ ሰፊ ስራዎችን ሰርተናል። ከዚህ አንጻር በክልል ደረጃ ወደ 2300 የሚሆን ባለሙያዎችን ነው በማይከል ያሰለጠን ነው ከዛ በኋላ በየዞኑ ስልጠናዎች ተሰጥተዋል፣ በየወረዳም በየቀበሌም። በዚህ መልክ ስራው በእውቀት በሙያ ተደግፎ እንዲሰራ፣ በተለይ አላማ ላይ መሰረት ያደረገ ስራዎችን በመስራት ለውጦችን ስናስመዘግብ ቆይተናል። ከዚህ የበለጠ ደግሞ የተሻለ እንዲሆን እውቀት ላይ የተመሰረተ ስራ ለመስራት ነው። ይህንን የአቅም ግንባታ እየሰራ ነው። ከዛ በተጨማሪ እንግዲህ ግባቶች መቅረብ አለባቸው። ለዚህ ለችግኝ ዝግጅት የሚያስፈልጉ ግባቶች አሉ። በተለይ ችግኝ ጣቢያዎችን ስራ ውስጥ ማስገባት አንዱ ስራ ነው። ይህንን በተመለከተ ወደ 32 ሺህ ችግኝ ጣቢያዎች የመንግስት የግል፣ የተለያዩ የይዞታ ባለቤትነት ያላቸው ችግኞችን ወደ ስራ አስገብተናል። በተጨማሪም ደግሞ ለዚህ ለችግኝ ዝግጅት የሚውሉት ግብዓቶች ወደ 16 ሺህ በላይ የሚሆኑ የተለያዩ የደን ዘሮች ለምግብነት የሚውሉ ለመኖነት የሚውሉ ለውበት የሚውሉ ዝርያዎችን አቅርበናል። ያ በጊዜ እንዲፈስ ተደርጎ ችግኙ እንዲዘጋጅ ተደርጓል። እንግዲህ የችግኝ ዝግጅትን በተመለከተ ዛንድሮ ለየት የሚያደርገው ምንድነው? አላማ መሰረትን ያደረገ ዝግጅት ነው ያደረግ ነው። ችግኝ ከመዘጋጀት ባሻገር ለምን ዓላማ እንደሚዘጋጅም ጭምር ተለይቶ ነው ያዘጋጀ ነው። እንደ ክልል ዛንድሮ ወደ 5.5 ቢሊዮን ችግኝ ለማዘጋጀት ነበር ያቀር ነው። ከዚህ ውስጥ ወደ 5.2 ቢሊዮን ችግኞችን ማዘጋጀት ችለናል። ከዚህ ውስጥ እንግዲህ ወደ ሁለት ቢሊየን በፐርሰንት ሲሰላ ወደ አርባ ፐርሰንት የሚሆን የደን ሽፋንን መጨመር የሚችል ችግኝ ነበር የተዘጋጀው። ቀሪው ወደ አንድ ነጥብ አራት ዘጠኝ ወይም ደግሞ አንድ ነጥብ አምስት የሚጠጋ በፐርሰንት ወደ ሰላሳ ፐርሰንት የሚሆን ከጥምር ደን ጋር እርሻ ጋር ተቀናጅቶ የአፈርን ለምነትን በመጨመር አርሶ አደሩ በአንድ ማሳ ላይ የተለያዩ የእርሻ ምርቶችን ማግኘት እንዲችል የደንን የፍራፍሬን፣ ሌሎች ሰብሎችን ማግኘት በሚያስችል ሁኔታ ነበር ያዘጋጀ ነው። ከዛ ውጭም ደግሞ ያው አገራችን በእንስሳት ሀብትም ከፍተኛ የሚቃብት ያለበት ሀገር ነው። ከዚህ አንጻር የእንስሳት መኖም አስፈላጊ ነው እና ከአጠቃላይ ዝግጅት ወደ አንድ ቢሊየን የሚሆን ችግኝ የመኖ ችግኝ ነበር የተዘጋጀው። ከዛም ውጭ ወደ ግማሽ ቢሊየን ወይም ደግሞ 500 ሚሊዮን ችግኝ የሚሆን ለምግብነት የሚውል ለምግብነት ብቻም ሳይሆን ደግሞ ለኤክስፖርትም ጭምር የሚውል የተለያዩ የፍራፍሬ ችግኞችን ነበር ያዘጋጀ ነው። በተጨማሪም የቀርከሃ ችግኞችንም የተለያዩ ዝርያ ያላቸውን በተለይ ደግሞ በሀገራችን ውስጥ የሚገኙ እንደሚክ የሆኑ ወደ ሁለት ዝርያ የሆኑ አሉ። የቆላና የደጋ ያንንም በማዘጋጀት ወደ ዜሮ ነጥብ አምስት ፐርሰንት የሚሆን ከአጠቃላይ አዘጋጅተናል። ቀሪው እንግዲህ ለላንድ ስኬፕ ለውበት የሚሆኑ ችግኞችም በተለይ መንገድ ዳርቻ ከተሞችንም ለማስዋብ የሚረዱ ችግኞችንም በዛው ልክ አዘጋጅተናልና ችግኙ ስናዘጋጅ አላማን መሰረት አድርገን ያዘጋጀ ነው እንደሆነና ተከላውም ደግሞ በዛው ሁኔታ የሚተከል እንደሆነ ለመግለጽ ነው የሚሞክረው። እንግዲህ በተጨማሪ የተከላ ቦታ ልየታ ደግሞ አንደኛውና ዋነኛው ስራ ነው። በአጠቃላይ ወደ አንድ ነጥብ አንድ ሚሊዮን ሄክታር ላይ ይተከላል ተብሎ ይጠበቃል። ይሄ መሬት ለመለየት ስራዎች ተሰርተዋል። እስካሁን ድረስ ባለው ሪፖርት ወደ ዘጠኝ መቶ ሺህ ተለይቷል። ከዚህ ውስጥ ወደ አምስት መቶ ሺህ የሚሆኑ ሄክታር በጂኦሪፈረንስ ተደርጎ በተለይ ደግሞ ለደን ሽፋናችን እንዲረዳ ተደርጎ ነው እየተሰራ ያለው እስካሁን ድረስ ባለው ሪፖርት ወደ አራት መቶ ሺ የሚሆኑ ሄክታሮች በጂፒኤስ ተለይቶ ሼፕ ፋይል ተዘጋጅቶለት ያ ደግሞ ለሞኒተሪንግም እንደሚቀልና እንደገና ደግሞ መረጃውም ለማንኛውም አለም ተደራሽ እንዲሆንም ያስችላል በዚህ ሁኔታ እየሰራን እንገኛለን። ቀሪው ደግሞ የጉድጓድ ዝግጅትን በዛው ልክ እስካሁን ድረስ ባለው ሪፖርት ከአምስት ቢሊዮን እንዲዘጋጅ ይጠበቃል። እስካሁን ድረስ ባለ ሪፖርት ወደ ሁለት ነጥብ አምስት ቢሊዮን ጉድጓዶች አላማ መሰረት አድርጎ ተዘጋጅተዋል። የሚሳተፍ ህብረተሰብም በዛው ሊክ ንቅናቄ ነው። የተሳትፎን ላነሳ ነበር። የህብረተሰብ ተሳትፎ ያለፉት አመታትም ቁጥሮች ምን ያሳያሉ? ዘንድሮስ ህብረተሰቡ በስፋት በዚህ ስራ ላይ እንዲሳተፍና የሚጠበቀውን ውጤትም ከማምጣት አንጻር የንቅናቄ ስራዎች ምን ይመስላሉ? አንደኛ የህብረተሰብ ተሳትፎን በተመለከተ ከአመት ወደ አመት፣ በዚህ በባለፈው አመት ጭማሪ አሳይቷል። ያ ደግሞ ከምን የተነሳ ነው? እንደገና የግንዛቤ መፍጠር ስራዎችም ተሰርቷል። በዚያ በተጨማሪ ደግሞ ህብረተሰቡ ከስራ ራሱ ተጠቃሚ ከመሆኑ የተነሳ ስራውን ስላመነበት ከጊዜ ወደ ጊዜ ስራው የራሴ ነው ብሎ ከመስራትም አንጻር እየጨመረ ይታያል። ምናልባት ለዛንድሮ ከአጠቃላይ ወደ 15 ሚሊዮን የተለያዩ የህብረተሰብ ክፍሎች በዚህ ስራ ላይ ይሰማራሉ ተብሎ ይጠበቃል። ሌላው ምናልባት ባለፉት ስድስት ዓመታት በነበረው ተከታታይ የአረንጓዴ አሻራ መርሃ ግብር በክልሉ ውስጥ የመጣው ለውጥን እንዴት መግለጽ እንችላለን? ምን አይነት ለውጦች ተመዘገቡ? ምናልባት ቀደምም ሲያነሱት ነበረ የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ናቸው እንዴት ተከሉ የተደረገ የቆየውና ዘንድሮም በዝግጅት ላይ ያሉት ችግኞች ተመሳሳይ አይነት እንዲሆናቸው ተደርጓልና ምን አይነት ውጤቶች ተመዘገቡበት? እንግዲህ የአረንጓዴ አሻራ መርሃ ግብር ውጤቱ ዘርፈ ብዙ ነው። በአንድ በተወሰነ እንትን መግለጽ አትችለውም። ግን የተወሰኑ ዋና ዋናዎችን ማንሳት ቢችል አንደኛ ከአፈርና ውሃ ጥበቃ ጋር ታይዞ የሚሰራ ስራ ከመሆኑ የተነሳ የአፈሪን እጥበት በጣም ቀንሷል። እንደገና ደግሞ ውሃ ምንጮችም የውሃ ምንጮች እንዲጎለብቱ አድርጓል። ከከርሰ ምድርም ይሁን ከሰርፌስ ወተር እንዲጨምር አድርጎታል። ምናልባት የጠፉ ውሃዎችም የውሃ አካላቶችም እንደተመለሱ አመለካች የሚጠቁሙ አሉ። ለምሳሌ የምስራቅ ሐረርጌ የሀረማያን ብንወስድ በጣም ጠፍቶ የቆየ ከ15 ዓመት በላይ የጠፋ አሁን በዚህ ስራ ይሄ ውሃ ተመልሶ ከመመለሱን ባሻገር የስራ እድልም ተፈጥሮበት ስነ ምህዳሩንም በመጠበቅ አንጻር ከፍተኛ ጠቀሜታ ውጤት የተገኘበት ስራ ነው ማለት ይቻላል። ከዛም በተጨማሪ እንግዲህ የአፈር ፈርቲሊቲ ሲጨምር ደግሞ ከምርትና ምርታማነት ጋር የተያያዘ ነው። የሀገራችን ኢኮኖሚ በእርሻ ላይ ፎከስ ያደረገ ነው። ያ ምርትና ምርታማነትን መጨመር ላይ የራሱ አዎንታዊ ተጽዕኖ አሳድሯል። ከዛም ባሻገር ደግሞ ደን ሽፋንን በምንወስድበት ጊዜ ግሪን ሌጋሲ ሲጀመር የሀገራችን የክልላችን የደን ሽፋን ወደ 17 ፐርሰንት ነበር። አሁን ባለንበት ሰባት ጊዜ ወደ 29 ከፍ ብሎታል። እንደ ሀገር ደግሞ ወደ 23.6 ከፍ ብሎታል እና ይሄ እንግዲህ የደን ሽፋንን ከመጨመር አንጻር ከፍተኛ ሚና ተጫውተዋል። በአጠቃላይ ኢኮኖሚያዊ ጠቀሜታ፣ ማህበራዊ ጠቀሜታ ና ከባቢያዊ ጠቀሜታዎች በጣም የላቁ ውጤቶች የተገኙበት ና ውጤታማ ስራ እንደሆነ ለመግለጽ ነው የሚወደው። እጅግ አድርጌ አመሰግናለሁ። አቶ ከተማ አብዲሳ በኦሮሚያ ክልል ግብርና ቢሮ የደን ልማትና እንክብካቤ ዳይሬክተር እዚህ ስቱዲዮአችን ተገኝተው ለሰጡን ምላሽና ማብራሪያ እጅግ አድርጌ ነው የማመሰግነው። ማመሰግናለሁ። መልካም ቀን ነው ለዎት።